እኔ እኔ ምንም ማለት አልችልም፣ ብቻ ዝም ብዬ ታሪኩ ነው ማነብላችሁ። ግን እግዚአብሔር ለካ በየቤቱ በየጓዳው ስንት እንደዚህ አፍ የሚያስጥን ስንት ተአምራትን ያደርጋል። ገና የእግዚአብሔር ስራ አልተወራም፣ አልተነገረም፣ ገና ምንም አልሰማል። እና አንድ እህታችን እንዲህ ትለናለችው። ሰላም እህቴ፣ እንዴት ነሽ? ድንገት ቲክቶክ ላይ ስክሮል ሳደርግ እግዚአብሔር በሕይወታቸው የሰራላቸውን ድንቅ ስራ ጻፉልኝ፣ ታምራቱን እንመሰክራለን ስትይ ሰማሁሽ፣ እና ታሪኬ ልጽፍልሽ ወደድኝ። ለቤተሰቦቼ የመጀመሪያ ልጅ ነኝ። በባህሬ ጭምት የምትባል ልጅ አይነት ነኝ። መገኘዬ ሶስት ቦታ ብቻ ነው፤ እቤት፣ ትምህርት ቤት እና ቤተክርስቲያን። ቤተ ክርስቲያን ከትምህርቴ ባሻገር ሰንበት ትምህርት ቤት አገለግላለሁ። ሰንበት ትምህርት ቤት ከአምላኬ ጋር ሊኖረኝ ስለሚገባ ግንኙነት በደንብ እያስተማረች ነው ያሳደገችኝ። አምላኬን የሚያስከፋውን ነገር ላለመስራት ሁሌ እምጥራለሁ። አምላኬም ተለይቶኝ አያውቅም። እኔም ከሱ ውጭ ባዶ መሆኔን አውቃለሁ። ዘመኔ እሱን በመከተል ለእሱ በመታዘዝ እንዲያልቅ ነው የምፈልገው። በባህሬ ብዙ ተግባቢ አይደለሁም። ታናሽ እህቴ ከኔ ይልቅ ብዙ ታውቃለች። ብዙ የወንድም የሴትም ጓደኞች አሏት። ለእኔ ወንድ ማውራት የወንድ ጓደኛ መያዝ በጣም እንደ ነውር እንደ ብልግና የምቆጥረው ነገር ነው ነገር ነበረ። በትምህርቴ በጣም ጎበዝ ተማሪ ነበርኩ እንደዚያ እያልኩኝ የሁለተኛ ደረጃ ትምህርት ጨርሼ ዩኒቨርሲቲ ገባው። በዚያም ከትምህርት ውጭ አንድም ቀን የግቢ ላይፍ የሚባለውን ነገር ሳላይ ተመርቄ ወጣው። በውስጤ ውጤቴ ውጤቴ ጥሩ ስለነበረ ስራ ለማግኘት ብዙም ጊዜ አልፈጀብኝም። አንድ ሁለት ዓመት ከሰራው በኋላ ከሰው መቀራረሙን በደንብ እየተላመድኩት መጣሁ። ቀጥሎ ደግሞ ወደ ትዳርና ልጅ መሄድ ግዴታ ስለሆነ የፍቅር ጓደኛ ለመያዝ መሞከር ጀመርኩ። ነገር ግን የጸናልኝ የፍቅር ግንኙነት አልነበረም። እያለ እያለ እየበሰልኩ ሲሄድ ደግሞ ለትዳር የሚሆነውን መምረጥ ጀመርኩ። ያን ጊዜ ደግሞ በእኔ መስበት ለትዳር ይሆናል የምለወል ጠፋ። ለካ በዚህ ሁሉ ሂደት ውስጥ ቤተሰቦቼ በተለይ እናትና እህቴ ፍቅረኛ ላስተዋውቃችሁ የምልበትን ቀን እየጠባበቁ ነበረ። ከእኔም ከእኔ ምንም ነገር አላይ ሲሉ ራሳቸው አፍ አውጥተው ይጠይቁኝ ጀመረ። እህቴ ስልክ በደወለች ቁጥር ከኔ ጋራ እኔ ጋር በመጣች ቁጥር ምንም የለ በቃ የሚል ነበር የሁል ጊዜ ጥያቄዋ። እናቴ በሄድኩኝ እናቴ በሄድኩ ቁጥር ስለ ትዳር ዳር ዳር ነው የምትለኝ ለበዓል ቅዳሜና እሁድ ወደ እቤት በሄድኩ ቁጥር አብሮ አደግ ጓደኞቼ ሊያገቡ ወይም ሽምግልና ሊልኩ ወይም ሰርግ ሊደገስ እንደሆነ ሳልሰማ አልመለስም። በየሶሻል ሚዲያው የልጅነት እኩዮቼ ሁሉ አግብተው ወልደው ፖስት ሲያደርጉ ነው የምመለከተው። አሁን መጨነቅ ጀመርኩኝ። ከበፊቱ በበለጠ ወደ ትዳር የመግባት ጉጉት አደረብኝ። ነገር ግን ወደ ሕይወቴ የሚመጡት ወንዶች ለትዳር አይደለም ለምንም ቁም ነገር የማይበቁ እየሆነብኝ ተቸገርኩኝ። ጊዜው ሳምንታት፣ ወራት፣ አመታት እያለ ገሰገሰ ቆየቱ ማለት ነው እሺ። ገሰገሰ። አግቢ እንጂ አታገቢም እንዴ? አረ በቃ አሁን አግቢ የሚሉ ንግግሮች ከማገኘው ሰው ሁሉ አንደበት የምሰማው ነገር ሆነ። ባገኙኝ ቁጥር አግቢ እንጂ የሚለውን ቃል ሳይናገሩኝ አልፈውኝ አያውቁም። እኔ ወድጄ የቆየው ይመስል። አንዳንድ ጊዜ ሰው ሰው ነው። ችግራችሁን በጣም እንድታስቡ የሚያደርጋችሁ ሰው ነው። እናንተ ሳትጨነቁበት ሰው ነው። በጣም በለ ችግራችሁ የሚጨነቀው እና ተጨንቆ አስጨነቃችኋል። እኔ ወድጄ የቆየው ይመስል፣ በተለይ ወደ ቤተሰብ ስሄድ ከልጅነቴ ጀምሮ የሚያውቀኝ ማህበረሰብ፣ የሰፈር ሰው፣ ጎረቤት፣ ዘመድ፣ አብዛኛው ሰው እዛ ስላለ በተራመድኳት እርምጃ ልክ የሚያገኘኝ ሰው ይሄን ጥያቄ ሳያነሳብኝ አያልፍም። እናቴ ያንቺስ ልጅ መች ነው ደግሳ የምታበላል የሚለው ጥያቄ ከእኔ አልፎ እናቴን ያሳቅቃት መጣ። በዛው መጠን የእኔን ጭንቀት እየጨመረ መጣ። በዚህ መሀል ታናሽ እህቴ ልታገባ ሽር ጉድ ተጀመረ። እሷ እያለች ምናምን የሚባል ነገር ደግሞ አለ በኛ ባህል፣ ታላቅ ነው መቅደም ያለበት የሚባል ነገር አለ። በእህቴ ማግባት እጅግ በጣም ደስተኛ በሆነም ግን እኔ ለዚህ ክብር አለመብቃቴን እንዳለመታደል እየተሰማኝ ይከፋኝ ጀመረ። የእህቴን ሰርግ የሰማ ሰው ሁሉ ትልቋስ ነበር ጥያቄው። የእህቴን ሰርግ በደስታ ሳይሆን በሀዘን ነው ያሳለፉት ብል ማጋነን አይሆንብኝም። በየት በኩል ልደሰት? ሰው የእሷን ሰርግ ሊታደም ሳይሆን የእኔን አለማግባት ሊጠይቁ የመጡ ነበር የሚመስሉት። የአንቺስ መቼ ነው? አንቺ ስትፈጅ ትንሿ ቀደመችሽ። በቃ ምን የማይሉኝ አለ። ከእህቴ ሰርግ በኋላ እጅግ በጣም ውስጥ የተሰበረ እግዚአብሔር የተወኝ መሰለኝ። ማልቀስ አበዛው። ከዛ ጓደኛዬ በጓደኛዋ በኩል የምታውቀው አንድ ሰው ዋትሳፕ ላይ ያበራሻል አብሬው አለችኝ። በሰላምታ ተጀመረ። ማውራቱን ቀጠልኩ። ለስራ ወደ ክፍለ ሀገር ሩቅ ቦታ ያለ ሰው ስለሆነ በቴክስት በድምፅ ወይም በቪዲዮ ኮል ነበረ የምናወራው። በየቀኑ በየቀኑ ከቀኑ በየሰዓቱ ነበር የምንደዋወለው። ስራው እረፍት የሌለው በመሆኑ መሆኑ ካለበት ሀገር ርቀት ጋር ተደምሮ ቶሎ መገናኘት አልቻልንም። አምስት ወር ሙሉ በስልክ ነበር ግንኙነታችን። ግን በየሰዓቱ ስለምናወራ ሁኔታችን የአምስት ወር ትውውቅ ሳይሆን የአምስት ዓመት ፍቅረኛሞች ነበር የምንመስለው። በዚህ ጊዜ ውስጥ ታዲያ በጣም ስርዓት ያለው መረጋጋት የተላበሰ ለሴት ልጅ ክብር ያለው ሀሳቤን ቀድሞ የሚረዳ ሰው ሆኖ አገኘሁት። በጣም ወደድኩት። ፈጣሪ ነው የምሰገንኩ ቢቆይም እግዚአብሔር መልካም ሰው ሰጠኝ አልኩ። ከአምስት ወር በኋላ መጣ። እረፍት እንኳን እስከማደርግ እስከሚያደርግ መታገስ አልቻል። በማግስቱ ነበረ ለመገናኘት የተቀጣጠር ነው የተቀጣጠረበት ቦታ ለእኔ ቅርብ ስለነበረ ቀድሜ ዋለሁ። እሱም ትንሽ ደቂቃ ነበር ከእኔ የዘገየው ደውሎ ስለ ቀደምኩት ይቅርታ ጠይቆኝ እየገባ እንደሆነ ነገረኝና አየውሽ አለኝ። ዞር ስል ያየሁትን ማመን አልቻልኩም። በዊልቸር ነበረ። በዊልቸር የሆነ ወጣት ልጅ እየገፋው ያለ ሰው ፈገግ እያለ አየኝ። ፊቴ ሲጠቁር ይታወቀኛል። እጄ ተንቀጠቀጠ፣ ተርበተበትኩኝ። ራሴን ለመቆጣጠር ሞከርኩ፣ ግን ያስታውቅብኝ ነበረ። ብቻ ራሴን ለመቆጣጠር እየታገልኩ ስናወራ ትንሽ ቆየን። ግን ምን ስናወራ እንደነበረ በቅጡ እንኳን ትዝ አይለኝም። እንደዚህ አይነት ስሜት የተሰማኝ አካል ጉዳተኝነት መጥፎ ሆኖ ሳይሆን እኔ እንደዚህ ገምቼ ስላልነበረ ነው። ከተለያየን በኋላ አለቀስኩ። ጓደኛዬ ስነግራት እኔ እንደዛ እንደሆነ አላወቁም ነበር አለችኝ። አገኘው፣ እግዚአብሔር ጸሎቴን ሰማኝ፣ ስድቤ ተሻረ ስል ደግሞ ሌላ ፈተና ብዬ አማረርኩ። አሁን ምን ማድረግ እንዳለብኝ ግራ ገባኝ። እግዚአብሔር ሰጠኝ አልኩት ስጠኝ አልኩት፣ ሰጠኝ። አሁን ደግሞ ይሄንን አልፈልግም እለዋለሁ። ከዛ በምን አፌ ደግሞ ስጠኝ ብዬ ጠይቀዋለሁ። እሺ እኔ አሁን ብል ቤተሰቦቼ፣ እኔ ይሁን ብል ቤተሰቦቼ ይቀበሉኛል። ዘመድ አዝማድስ ባል አጣ እነዚህ እንደዚህ አይነት ሰው ላይወደቀች አይደለም ይሉኝ። ምን ላድርግ? አምላክ የሰጠኝን ልቀበል? የእራሴን ፍላጎት ላዳምጥ የቤተሰቦች የሞራል ልጠብቅ፣ የማህበረሰቡን አስተሳሰብ ልጋፈት፣ ምን ላደርግ? ተጨነኩኝ ተጠበብኩኝ፣ ምግብ እስኪያስጠላኝ፣ ማውራት መጫወት እስኪያቅጠኝ ተጨነኩ ትለናለች። እና በጣም ረጅም ስለሆነ በሚቀጥለው የሚቀጥለው ፓርት እቀጥላለሁ። ሁለተኛውን ፓርት በጣም ማለት፣ እዚህ ድረስ ያለው ነገር በጣም የሚያሳዝን ነገር ነው። እዚህ ድረስ ያለው ነገር በጣም የሚያሳዝን ነገር ነው፣ በጣም የሚያስጨንቅ ነገር ነው። ሁለተኛውን ፓርት እቀጥላለሁ። ተአምራት እግዚአብሔር ያደረገላችሁ ነው። እግዚአብሔር ያደረገላችሁ እግዚአብሔር በየቤታችሁ ይሰራላችሁ ድንቅ ድንቅ ነገር እና ሰው እንዲሰማ የምትፈልጉት ለሰው ሁሉ ልትመሰክሩ የምትፈልጉት የእግዚአብሔር ድንቅ ስራ በሕይወታችሁ ካለ ጻፉልኝ፣ ወይም ደግሞ ቴሌግራም ሊንክ አስቀምጫለሁ፣ በቴሌግራም ሊንክ ጻፉልኝ። በዚህ መጽሐፍ ትችላላችሁ። መጽሐፍ የሚደብራችሁ ወይም የሚያሰለቻችሁ ሰዎች ደግሞ ድምፅ ሪከርድ አድርጋችሁ ላኩልኝ። እንደዚህ እግዚአብሔርን ድንቅ ስራ እንመሰክራለን። ሁለተኛውን ፓርት በሁለተኛ ቪዲዮ እለቀዋለሁ። አመሰግናለሁ።